ኢትዮ ግእዝ ሚዲያዎች ነን። ከኢትዮጵያና ከኢትዮጵያ ውጭ የሚኖሩ ከመቶ በላይ ተማሪዎችን ተቀብለን ቴሌግራም ላይ የአብነት ትምህርት እያስተማርን እንገኛለን። አብዛኞቹ ተማሪዎች በስድስት ወራት ውስጥ ከዘወትር ጸሎት ጀምረው መዝሙረ ዳዊት ደርሰዋል። አንዳንዶቹ ደግሞ መዝሙረ ዳዊትን ጨርሰው ወንጌልና ድርሳን በመማር ላይ ይገኛሉ። አስገራሚው ነገር ግን ከ80 ፐርሰንት በላይ የሚሆኑት ተማሪዎቻችን በአረብ ሀገር ውስጥ በማዳም ቤት በስራ ላይ ያሉ እና ከተጣበበ ጊዜያቸው ቀን ሰው የሚማሩ እህቶቻችን መሆናቸው ነው። ይህ ደግሞ ለመማር ሰዓቱ እና ቦታው ተመሻሽቶልን ነገ ዛሬ እያልን ለምንቀጥር ትልቅ የማንቂያ ደወል ነው። እርስዎም ጥልቅ የሆነ የመማር ፍላጎት ካለዎት ይህንን ቪዲዮ እስከ መጨረሻው ማየት አይዘንጉ። በዚህ ቪዲዮ በኢትዮ ግእዝ ሚዲያ ንባብ ቤት ውስጥ ምን ምን ትምህርቶች ይሰጣሉ? ትምህርቱ የሚሰጠው የት እና እንዴት ነው? ትምህርቱ ከሳምንት ስንት ቀን ይሰጣል? ትምህርቱን መማር እየፈለጉ ነገር ግን ሰዓት ለማይመቻችላቸው አባላት የግል አስጠኝን በተመለከተና ትምህርቱ ወርሃዊ ክፍያ ያለው ወይስ በነፃ ነው የሚሉ ጥያቄዎችን የምናብራራላችሁ ይሆናል። መልካም ቆይታ። የመጀመሪያው ጥያቄ ምን ምን ትምህርት ነው የሚሰጥ የሚለው ነው። በኢትዮ ግእዝ ሚዲያ ንባብ ቤት ውስጥ የሚሰጥ ትምህርት ለጊዜው ከ ዘወትር ጸሎት ጀምሮ እስከ መዝሙረ ዳዊት። ያ ማለት የዘወትር ጸሎት፣ ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያምና መልክአ ኢየሱስ፣ መዝሙረ ዳዊት። ከዚህ በተጨማሪ ደግሞ ገድላትና ድርሳናት እንደ ተማሪው ምርጫ የሚወሰን ቢሆንም ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ገድለ ጊዮርጊስ፣ ገድለ አቡነ ዘርዐ ቡሩክ እነዚህ ይሰጣሉ። ሌላው አርባዕቱ ወንጌል ናቸው፣ የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ትምህርት ንባብ ይሰጣል። ከዚህ በተጨማሪ ተማሪው ይሄን መማር ፈልጋለሁ ብሎ የሚያስባቸውን ተናግሮ መማር ይችላል ማለት ነው። ወደ ሁለተኛው ስንመጣ ትምህርቱ የትና እንዴት ይሰጣል የሚለው ነው ትምህርቱ የሚሰጠው ቴሌግራም ላይ ነው ከቴሌግራም በተጨማሪ ደግሞ ለወደፊት በዋትሳፕ እና በኢሞ ልንሰጥ እያሰብን ነው እሱን ቀስ ያልም እናሳውቃችሁ ይሆናል ትምህርቱ የሚሰጥበት ሰዓት ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት እስከምሽቱ አምስት ሰዓት ነው ትምህርቱ እንዴት ይሰጣል የሚለው እስካሁን ድረስ ትምህርቱ እየተሰጠ ያለው በሁለት መንገድ ነው የመጀመሪያው ላይቭ በመግባት ሁለተኛው ደግሞ ላይቭ መግባት የማይመቻቸው ሪከርድ አድርገው በመላክ ማለት ነው አንድ ሰው እኛ በምናስተምርበት በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት እስከ ምሽቱ አምስት ሰዓት ላይቭ ገብቶ መማር የሚችል ከሆነ ላይቭ መማር ይችላል። በዚህ ሰዓት ላይቭ መማር አልችልም፣ ሲጀመር ላይቭ ከመማር ይልቅ በድምፅ ብማር ይሻለኛል፣ የማጠናው የመማረው ትምህርት ሪከርድ ተደርጎ ተልኮልኝ እሱን አጥንቼ በሪከርድ እንደገና መልስ እሸልካለሁ፣ እሱ እየታረመልኝ በሱ መልኩ ነው እንጂ ላይቭ ፍጹም አይመቸኝ የሚል ሰው ካለ ደግሞ በሪከርድ ይማራል ማለት ነው። ስለዚህ አንድ ሰው በላይ ብልማር ወይስ በሪካርድ የሚለውን የራሱ ምርጫና የራሱ ውሳኔ ይሆናል ማለት ነው። ሶስተኛው ትምህርቱ ከሳምንት ስንት ቀን ይሰጣል የሚለው ነው። ትምህርቱ ከቅዳሜ ውጭ በሳምንት ስድስት ቀን ይሰጣል። ቅዳሜ ቅዳሜ የሁሉም አባል ተሰብስቦ ጥያቄ የምንጠያይቅበት፣ የምንወያይበት ቀን ነው። ሌሎቹ ከቅዳሜ ውጭ ባሉት ስድስቱ ቀናት ግን ትምህርቱ ይሰጣል ማለት ነው። ሌላው ምንድን ነው ትምህርቱን በደንብ አጠናክሮ ለመቀጠል ስለታሰበ ለጊዜው የማጥኛ ቡድኖች ሶስት ቡድኖች ተከፍተዋል። ስለዚህ አንድ አዲስ ገቢ አባል ሲመጣ ወይ ቡድን አንድ ወይ ቡድን ሁለት ወይም ወይ ቡድን ሶስት ይመደብና እዚያ ጋር ያጠናል። ቡድን ውስጥ ገብቶ ያጠናውን ዋናው ኢትዮ ግእዝ ሚዲያ ንባብ ቤት በሚባለው ላይ መጥቶ ከሳምንት ሁለት ቀን ይፈተናል ማለት ነው። በደንብ ለመብራራት ያክል ለምሳሌ አንድ አዲስ ገቢ አባል ሊመዘገብ እኛ ጋር ሲመጣ የቡድን አንድ አባል አድርገን ብንመድበው የቡድን አንድ አባላት ሰኞና ሐሙስ ኢትዮ ግእዝ ሚዲያ ንባብ ቤት በሚባለው ዋናው ገጽ ላይ ገብተው ይፈተናሉ። ከሰኞና ከሐሙስ ውጭ ግን ቡድን አንድ ውስጥ በተመደቡ አስቀጻዮችና በሚያስተምሩ እህቶችና ወንድሞች ይማራሉ ማለት ነው። ቡድን ሁለት ደግሞ ማክሰኞና አር ዋናው ገጽ ላይ ይማራሉ። ከማክሰኞና ከዓርብ ውጭ ባሉት ዕለታት በተመደበላቸው አስቀጻይ መሰረት በቡድን ሁለት ገብተው ያጠናሉ ማለት ነው። ቡድን ሶስት ደግሞ ረቡና እሁድ ገብተው ይማራሉ ዋናው ገጽ ላይ። ከረቡና ከእሁድ ውጭ ባለው ደግሞ በተመደበላቸው ቡድን ሶስት አስቀጻይ ያጠናሉ ማለት ነው። ስለዚህ እዚሁ ላይም ግልጽ ለማድረግ አንድ ሰው መቼ መቼ ነው ይመቸኝ ብሎ ከራሱ ጋር ያወራና ሰኞና ሐሙስ ሰዓት የሚመቸው ከሆነ ቡድን አንድ ላይ ይመደባል። ዋናው ቡድን ላይ ለመፈተን ማለት ነው። ማክሰኞና አርብ ከሆነ ፍሪ የሚሆነው በሌሎቹ ቀናት ስራውን እየሰራ በሚችልበት ሰዓት እየገባ እያጠና፣ ማክሰኞና አርብ ግን ዋናው ቡድን ላይ ፈተናውና ጥናቱ እንዳያልፈው እዚያ ጋር ይፈተናል ማለት ነው። ስለዚህ ሰዓታችሁን እዩ። ሰኞና ሐሙስ ስራ አለኝ ሁሌም ቢዚ ነኝ የሚል ሰው ካለ የቡድን አንድ አባል አድርገን አንመድበውም ማለት ነው። ለምን? የቡድን አንድ አባላት ያጠኑትን ጥናት ዋናው ላይ መጥተው የሚፈተኑት ሰኞና ሐሙስ ስለሆነ ማለት ነው። ስለዚህ ከሶስቱ ቡድን የት ላይ መድባለሁ የሚለውን ከአሁኑ መወሰንም ጥሩ ነው። ሌላ አራተኛው ጥያቄ ምንድን ነው? አንዳንድ ጊዜ ወይ በሰዓት አለመገጣጠም፣ ወይ ደግሞ በተለይ ወደ አረብ ሀገራት የሚኖሩ ከፍተኛ የስራ ጫና ስላለባቸው መማር ፈልጋለሁ ግን የምሰራው ስራ ለመማሪያ የሚሆን ጊዜ አይሰጠኝም፣ ፋታ የለኝም። ቀን ሙሉ ስሰራ ነው የምውለው። ሌሊትም በኢትዮጵያ ሰዓት አቆጣጠር እስከ ምስሽቱ ሰባት ሰዓትና ስድስት ሰዓት ነው ምሰራው። በዚያ ሰዓት ደግሞ እናንተ ላይቭ ጨርሳችሁ ትወጣላችሁ። ስለዚህ ምን ላድርግ ብለው ይጠይቁናል። የዚህ መፍትሄው ምንድን ነው? የመጀመሪያው የድምፅ ሪከርድ በመላክ መማር ይችላሉ። ለምሳሌ አቡነ ዘበሰማያት የሚለው በግእዝ አንብበን እንልክላቸዋለን። እሱን ቁጭ ብለው ያጠናሉ። ከዚያ እነሱ ሪከርድ አድርገው ይልኩልናል። እሱን አይተን የሚስተካከለውን ነገር ይሄን ይሄን እናስተካክሉ ብለን እንሰጣቸዋለን። ላይቭ መግባት የሚጠበቅባቸው የድምፅ ሪከርዱን በማድመጥ ብቻ በድምፅ ተምረን መጨረስ እንችላለን ማለት ነው። ከዚህ ውጭ ግን ሰዓት አላገኝም፣ ግን ደግሞ በላይቭ ሆነው መማር መፈልገው የሚሉ ሰዎች አሉ። ለእነዚህ ሰዎች ምንድነው ማድረግ ያሰብነው? ለነሱ ብቻ እነሱ በተመቻቸው ሰዓት የሚያስተምራቸው በላይብ ሊሆን ይችላል፣ በሪከርድ ሊሆን ይችላል። ለእነሱ ብቻ የሆነ መምህር የሚመደብበት ቪአይፒ ትምህርት አዘጋጅተናል። የግል ማለት ነው። ስለዚህ አንድ ሰው እኔ ሁሌ የሚመቸ በኢትዮጵያ ሰዓት አቆጣጠር ከቀኑ ስድስት ሰዓት እስከ ሰባት ሰዓት ነው ካለ ከቀኑ ስድስት ሰዓት እስከ ሰባት ሰዓት እሱም ብቻ የሚያስተምረው መምህር ይመደብለትና በዚያ መማር ይችላል ማለት ነው። ምናልባት እዚህ ላይ በደንብ ማሰብ ይጠበቅባቸዋል ሰዓታችሁን ማመቻቸት። ምክንያቱም የግል እናንተ ተብሎ አንድ መምህር ሲመደብ ከፍተኛ ወጪ ስላለው ማለት ነው። ከዚህ በተጨማሪ ምናልባት አንዳንድ ሰዎች የሚፈልገው ምንድን ነው የሚሉት እኔ ብቻዬን ሳይሆን መማር የምፈልገው ባለቤቴን ይዤ፣ ሕፃናት ልጆች አሉኝ እነሱን ይዤ ነው አበር መማር የምፈልገው እና ለቤተሰባችን የግላችን አስጠኝ እንፈልጋለን። ከቤተሰባችን ውጭ ምንም ዓይነት ሰው ሳይቀላቀልብን እኔ፣ ባለቤቴ፣ ልጆች ሆነን አንድ መምህር እንፈልጋለን የሚሉ አሉ። ለእነዚህም ቪአይፒ እንደተባለው ለቤተሰቡ ተብሎ አንድ መምህር ተመድቦ መማር ይችላሉ ማለት ነው። እናንተ የትኛው ሌናችሁ የሚለውን እናንተ ትወስናላችሁ ማለት ነው። እኔ በላይብ ነው መማር የምፈልገው በሪከርድ ነው በግል በቪአይፒ ነው የሚለውን መርጣችሁ ታሳውቁናላችሁ ማለት ነው። ሌላው አምስተኛው ጥያቄ ትምህርቱ ወርሃዊ ክፍያ አለው ወይስ የለውም የሚለው ነው። ጥያቄውን ባጭሩ ለመመለስ ወርሃዊ ክፍያ አለው። ምክንያቱም ሰፊ ሰዓት ወስደን ነው ይሄንን ስራ እየሰራ ያለ ነው። ኢትዮጵያ ውስጥ ሆነን ነው የምናስተምረው። ኢትዮጵያ ውስጥ የኢንተርኔት በየወሩ እየተሞላ ነው። የሚያስተምሩ መምህራን ጊዜያቸውን በተጣበበ ጊዜ ነው እያስተማሩ ያሉ። ለነሱ ለእነሱ ለካርድ ለምናምን ወጪ የሚሆን ክፍያ ስለሚያስፈልግ ወርሃዊ ክፍያ አለው። ሌላው ደግሞ በቅዱስ መጽሐፍም እንደተነገረው ገንዘባችሁ ወይም መዝገባችሁ ባለበት ልባችሁ በዚያ ይኖራል እንደተባለው፣ አንድ ሰው ለአንድ ነገር ገንዘብ ከፍሎ የሚማር ከሆነ ገንዘብ የከፈልሁበት ነውና ብሎ ልዩ ትኩረት ይሰጠዋል። ስለዚህ ያ አባል ትምህርቱን በልዩ ትኩረት እንዲማረው በማሰብ ወርሃዊ ክፍያ እንዲኖረው ተደርጓል ማለት ነው። በነፃ ከሆነ አንድ ሳምንት ከተማረ በኋላ ሲጀመር ከነመመዝገቡም ሊረሳው ይችላል። ክፍያ ከሆነ ግን ለምሳሌ የስድስት ወሩን ቅድሚያ ቢከፍል ያ የስድስት ወር ክፍያ ስለሚያሳስበው ቢያንስማ የከፈልሁበትን ተምር የመጨረስ አለብኝ እያለ ለስድስት ወር ይማራል። ለስድስት ወር የከፈለበትን ለመማር ገንዘቡ ተከፍሎ በነፃ እንዳይቀር በማሰብ ለስድስት ወር ሲማር ትምህርቱን እየወደደ ይመጣና ትምህርቱን በዚያው ይቀጥላል ማለት ነው። ክፍያ ካልከፈለ ግን ረስቶትም ሊቀር ስለሚችል ዋናው ለአባሉ ነው ጥቅሙ፣ ትምህርቱን በትኩረት እንዲማረው በማሰብ ማለት ነው። ይህን ቪዲዮ እስከዚህ ድረስ ከተመለከቱት የምርም ጥልቅ የሆነ የመማር ፍላጎት አለበት ማለት ነው። ይህ ከሆነና ተመዝግበው ለመማር ከወሰኑ ደግሞ በዚህ ስልክ ቁጥር በቴሌግራም በኢሞ ወይም በዋትሳፕ አድራሻችን ሊያገኙን ይችላሉ። በነገራችን ላይ ከመመዝገብዎ በፊት የትምህርቱን አሰጣጥ ማየት ከፈለጉ የቴሌግራም አድራሻችንን አሁኑኑ መቀላቀል አይርሱ። በተጨማሪም በዚህ ቪዲዮ ላይ ሃሳብ፣ አስተያየት ካለዎት በኮሜንት ሊያሳውቁን ይችላሉ። መልካም ጊዜ የውሳኔ ሰው